የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ የ2018 በጀት ዓመት የመጀመሪያ ሩብ ዓመት የእቅድ አፈጻጸሙን ፈትሿል። በግምገማ መድረኩ ላይ የተገኙት የቢሮ ምክትል ኃላፊ አቶ ዳዊት ትርፎ ቢሮው በበጀት ዓመቱ የመጀመሪያ ሩብ ዓመትም ከዝግጅት ስራዎች በተጨማሪ የወጣቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በተከናወኑ ተግባራት ውጤት ስለመመዝገቡ አንስተዋል። በተለይ ከስራ እድል ፈጠራ ጋር የወጣቶች ተሳትፎ ከፍ ያለበት በርካታ የንቅናቄ ስራዎችን የክረምት የበጎ ፍቃድ ተግባርን ጨምሮ የመስቀልና የኢሬቻ የንቅናቄ ተግባራት ፍጹም ሰላማዊ ሃይማኖታዊና ትውፊታቸውን ጠብቀው እንዲጠናቀቁ በተለይ የወጣቶችና ስፖርት በየደረጃው እስከ ወረዳ ያለን መዋቅራችን የወጣት ስብዕና መገንቢያ ማዕከላትን ጨምሮ ውጤታማ ስራ እንደ ከተማ የሰራንበት የመጀመሪያ ሩብ ዓመት ነው። የከተማ ወጣቶችና የስፖርት ቤተሰቡ የክረምት የበጎ ፍቃድ ስራዎችን ጨምሮ በተለያዩ ሃይማኖታዊና ባህላዊ በዓላት እሴቶቻቸውን ጠብቀው በሰላም እንዲከበሩ አስተዋጽኦአቸው ከፍተኛ እንደነበር ያስታወሱት ምክትል ቢሮ ኃላፊው በቀጣይ ወራትም የወጣቶችን ማህበራዊ ኢኮኖሚያዊና ፖለቲካዊ ተሳታፊነት ለማረጋገጥና የተያዙ እቅዶችን ለማሳካት ሁሉም ኃላፊነቱን መወጣት እንዳለበት አሳስበዋል። በንቅናቄ ብቻ ሳይሆን የወጣቱን የስፖርት ቤተሰቡን ተሳትፎ ተጠቃሚነት ምክንያ ምክንያታዊ ወጣቶች እንዲኖሩ ነው የምንፈልገው። በምክንያት እንዲሞግቱን። በምክንያታዊ የሆነው ደግሞ የተቀመጡ ሀሳቦችን የሚወስዱ ያንንም ደግሞ በተግባር የሚተረጉሙ እንዲሁም ደግሞ ስራን የሚጠብቁ ሳይሆን ስራ ፈጣሪ የሆኑ ወጣቶች እንዲፈሩ ኮሌክቲቭሊ፣ ስራ ከሁላችንም ይጠበቃል። በስራ እድል ፈጠራ፣ በሰላም እንዲሁም በሌሎች ዘርፎች ቢሮ ያስቀመጣቸው እቅዶች እንዲሳኩ ኃላፊነታቸውን እንደሚወጡ ያረጋገጡት ደግሞ የውይይቱ ተሳታፊዎች ናቸው። በዚህ ተሳትፏቸው ደግሞ ወደ ፖለቲካ ዓለሙም እየተቀላቀሉ በአመራርም ተሳትፎ እየሆኑ ያሉ ወጣቶች በትክክል ማየት እየቻልንበት ሁኔታ እንዳለ በደንብ ማየት ችለናል። ሶስተኛ የማህበራዊ ተሳትፏቸውንም ማጠናከር የሚል በግባችን አስቀምጠን ሂደናል። የማህበራዊ ተሳትፎ ማለት ማድ በማጋራት ቤት መማደስ፣ ደን በመለገስ፣ የትራፊክ ማስተናበር፣ አደጋ እንዳይደርስ የሚሰሩ ወጣቶች አብዝተናል። በጣም የሚገርሙ በፍላጎት በተነሳሽነት ማንም ሳይገፋቸው ሳይጠይቃቸው እነስራ የሚሉ ወጣቶች መፍጠር ችለናል። ይህም ማስቀጠል መቻል አለብን ብዬ አስባለሁ። ከዚህ በፊት ሜዳዎች ሳይገነቡ በፊት የነበራቸውን የአጠቃቀም ሁኔታና አሁን ላይ ደግሞ ያለውን የአጠቃቀም ሁኔታ መስመር የምናበጅበት አማራጮች ካሉ ከዛ ባለፈ ከስራ እድል ፈጠራ አንጻር ከዚህም በላይ በርካታ ወጣቶችን ማስጠቀም የምንችልበት ነው የሚል ሀሳብ አለኝ።